ሰላም ሰላም፣ እንዴት ናችሁልኝ ውድና የተከበራችሁ የእኔ ቤተሰቦች በያላችሁበት ዓለም ዳርቻ ሰላማችሁ ብዝዝ ትረፍርፍ ይበልልኝ። እንግዲህ እንደነገርኳችሁ ትላንትና አልነበርኩኝም እና ትላንትና በሀይሚና በብሩኬ ሀይሚና ብሩኬ ሀይሚዬ ያደረገችው ፕራንክ አለ። ትላንትና የሆነ የተለቀቀ ቪዲዮ አለ። ከዛ ጋር ተያይዞ ብዙ ብዙ ብዙ ሰው ግራ ገብቶታል ወይም ደግሞ ብዙ ሰው የራሱን ሀሳብ የተለያየ ነገር እየተናገረ ይገኛል። እና ያው አንዳንድ ጊዜ ብሩኬም ጋር ስህተት ሊኖር ይችላል፣ ሀይሜም ጋር ስህተት ሊኖር ይችላል። ግን እነዚህን ስህተቶች በሁለቱ መካከል ማለት እንደ ተመልካች ተመልካች አሁን ያየውን ነው የሚፈርደው ወይም ደግሞ የተሰማውን ነው ሊኮምት የሚችለው እና እነሱ ደግሞ በውስጣቸው የሚያደርጉትን እነሱ ያውቃሉ። አሁን እዚህ ጋር ዋናው ነገር ትላንትና ያኛው ልጅ አፈቅራታለው ብሩኬን ሀይሚን ለእኔ ታውልኝ ሲለው ምንድን ነው ያለው? በሀይሚ አልደራደርም ነው ያለው። እና በሀይሚ እንደማትደራደር እናውቃለን እኛም፣ በሀይሚ አትደራደርም ብሩኬ እናውቃለን። ግን እዛ ጋ በሀይሚ አልደራደርም የሚለው መልስ በቂ ነው ወይ የሚለው ነገር የሆነ ብዙዎችን ቅር ያስባለ ነገር ነው። ብዙዎቹ ቅር ያላቸው ይመስላል። ለምን እዛ ጋ ያው መመለስ ያለበት ልክ እንደ ፍቅረኛ። ምክንያቱም በሀይሜ አልደራደርም የሚለው ነገር እንዴት መሰላችሁ፣ ለምሳሌ ጓደኛም ሊሆን ይችላል፣ እኔ ወንድሜም ሊሆን ይችላል፣ ወንድሜ ጓደኛ፣ እንዲሁም ደግሞ እናቴም አባቴም እንደዛ ሊሆን ይችላል። ባሌ የሚናገረው ነገር ግን አለ ሌላ ነገር። ብዙዎችን ቅር ያስባለው ይሄ ነው። እንግዲህ የቱ ጋ ነው ብዙ ቅር ያሰኛቸው ለመሰላችሁ ውዶች? አንዳንድ ነገሮች እየተባሉ ስለሆነ ነው። ማለት ሀይሚና ያፈቅራት በጣም እኔ በነገራችን ላይ አሁን ብቻ አይደለም ይሄ ነገር የሚባለው፣ እኔ በየቤቱ ሀይሚና ብሩክ ያሉበት ቦታ ሁሉ ፎቶ የእነሱ ፎቶ ያሉበት ቦታ ሁሉ ሳረቅጥ ሳላ ያልወጣ ከፍቼ አይቼ ነው የምወጣው እና እያንዳንዱ ኮሜንት ብዙ ነገሮች አሉ። ብሩኪ ሀይሚን አፈቅራትም ሊጠቀመባት ነው ብዙ ብዙ ብዙ ነገር ይባላል እና በትላንትናው ቪዲዮም ሀይሚ ከሌላ ወንድ ጋር አፈቅረዋለው እስከምትባባል ድረስ እንዲሁም ደግሞ ሼር ያደረገችው ሀይሚ ሼር ያደረገችው ቪዲዮ አፈቅረዋለሁ ብላ ሼር ስታደርግ ነው ደግሞ በጣም ብዙ ሰው የደነገጠው የበለጠ ማለት ነው። እሱ ደግሞ ጭራሽ ብሎ አፍጠጧል። እና በዛን ሰዓት ብሩኪ ለምንድን ነው ሀይሚ የኔ ፍቅረኛ ናት ወይም ደግሞ የኔ ጓደኛ ናት ብሎ ያልተናገረው የኔ ፍቅረኛ ናት ፍቅሯ የኔ ብሎ በግልጽ ለምን አልተናገረም ነው እያላችሁ እዚህ ጋር እኮ ፍቅራቸው ሚዲያ ላይ አልወጣም መጀመሪያ ሲጀመር እኮ እነሱ ፍቅራቸው በተግባር እንጂ በቃል አልተናገረም እኔ እስካሁን ድረስ ብሩኬ በተለያየ ቦታ በተለያየ አጋጣሚ ሀይሚ በሕይወቱ ወሳኝ ሰው እንደሆነች የእሱን ሕይወት እንደቀየረች በጣም የምታስፈልገው ሴት እንደሆነች እንደሚወዳት እንደሚያከብራት ብዙ ጊዜ ተናግሯል። በተለያዩ ሚዲያዎች ላይ ኢንተርቪው ሲደረግ እራሱ ሀይሚ በሱ ውስጥ ትልቅ ቦታ እንዳላት ይናገራል። በጣም ብዙ ጊዜ ማለት ነው። ሃይሚ ለእኔ ነው የሚለው ግን ሀይሜን አፈቅራታለሁ፣ የፍቅር ነክ ነገር እንዲሽ ከቃሉ ወታ አታውቅም። ከቃሉ የፍቅር ነክ ነገር ወታ አታውቅም። ለምን መሰላችሁ? ያው ብዙ ጊዜ ስለ ፍቅር ተጠይቁም፣ ታፈቅራታለሁ ወይ ተብሎም በነገራችሁ ላይ ተጠይቁም አያውቅም። ያው እንዲጠየቅም ፈቃደኛ አይደለም ማለት ነው። በዚህ ምክንያት ደግሞ ለምን አፈቅራታለሁ አይልም በሚል በጣም ብዙ ሰው ይወቅሰዋልም ስምም ይሰጠዋልም። ብሩኬን እኮ አይወዳትም፣ አያፈቅራትም። ለምንድን ነው እንደዛ አፈቅርሻለሁ ማይላት የሚባሉ ጥያቄዎች በጣም ብዙ ጥያቄዎች አሉ። በጣም ብዙ ጥያቄዎች ማለት ነው። እሱ ይሄ ደግሞ እንደኔ እንደኔ ሐሳብ አንደኛ በተግባር እያየን ነው አይደለ? ማለት የተለያዩ ቦታ እየሄዱ ለምሳሌ ዱባይ፣ ሐዋሳ፣ ኩሪፍቱ እኛ የምናየው እንግዲህ የፍቅረኛሞች ነገር ነው ሲያደርጉ የምናየው አብረው ሲዝናኑ የምናየው የሆነ ብቻ ግን፣ ብዙ ቦታ በቃ የፍቅረኛሞች መቼም የእህቴ ወይ ደግሞ የጓደኛ ስታይል አይደለም። እያየን ያለ ነው የፍቅር ነው። የተለያየ ቦታ ሲሄዱ ሲዝናኑ፣ አብረው ሲበሉ ሲጠጡ፣ ሲዋኙ፣ በቃ ብዙ ቦታ ሐዋሳ ራሱ የሄዱ ጊዜ ታስታውሱ ከሆነ ውሃ ውስጥ እንዴት ከባዳ ጋር ወይም ደግሞ ከጓደኛ ጋር እንደዛ አይነት ስታይል አላውቅም፣ እኔ አይቼ አላውቅም። እስካሁንም የማውቀው የፍቅረኛሞች ነው። ብዙ ጊዜ አበባ ይሰጣታል። በቃ እንዳጠቃላይ ግን የፍቅረኛሞች አክት ነው፣ እኛ እዛ ጋር እያየን ያለ ነው። ሰው እስካሁን ድረስም ያው ያፈቅራትም ሲሉም ያፈቅራታል እንደዚህ እያደረገ እንዴት ነው ለእሷ ብዙ መስዋዕትነት እየሆነ ጥሩ ጥሩ የፍቅር ነክ ነገሮችን እያሳየን እሷን። ሁለተኛ ነገር ደግሞ አይለያዩም፣ በጣም ሁሉ ቦታ አንድ ላይ ነው የሚሄዱት። ከሱ ከቤተሰቦቹ ተዋውቃለች፣ ኦልሬዲ ቤተሰብ ናት። እኔ አሁንም አፈቅርሻለሁ ወይም አፈቅርሃለሁ አፈቅርሻለሁ የሚባለውን ቃል ሀይም እየራሱ በተዘዋዋሪ እንደ በሌላ በሌላ እያስመሰለች ትለዋለች እንጂ አፈቅርሻለሁ እሷም እሱም እኔ አይቼም አላውቅም። ስለ ፍቅር ሲጀመር ፍቅር እሷም የእኔ ውድ ነው እንጂ የምትለው የእኔ ፍቅር ስትል ሰምቼም አላውቅም። ሶ ይሄ የራሳቸው የሆነ ምክንያት ይኖራቸዋል። ይሄንን ብሩኬ በተግባር ነው እንጂ እያሳየ አለው በአፍ አይደለም። በነገራችን ላይ ብዙ ጊዜ በአፍ የሚወራ ነገር ንፋስ ይወስደዋል። በአፍ ያወራው ሁሉ ይተገብራል ማለት አይደለም። ስለዚህ ብሩኬ ደግሞ የአፍና የተግባር ሰው የአፍ ሳይሆን የተግባር ሰው ነው። ይህንን ከአፋ ከአፉ አለመውጣቱ ደግሞ ብሩኬ የሆነ አያፈቅራትም ለመባል በቂ ምክንያት ነው ብዬ አላስብም። ውዶች፣ እኔ እንደራሴ ማለት ነው። ስለዚህ ሁሉም ደግሞ ጊዜ ይኖረዋል፣ ወቅት ይኖረዋል። እነሱ መቼም ያው አንፋቅ ብዙ ጊዜ ሀይሚ የራሱ ስቶሪ ላይ ታደርጋለች፣ ብዙ ነገሮች መስራት እንዳለባት ገና ጊዜ እንዳላት። በዛ ላይ እነዚህ ሁለት ልጆች ወጣት ናቸው፣ ገና ልጆች ናቸው፣ ሕፃን ናቸው። እግዚአብሔርን አሁን የብሩኬ ራሱ ሀያ ምናምን ሀያ አንድ ነው ሀያ ሁለት አመቱ ። አሁን ግንቦት ነው፣ ግንቦት ስንት እንደሆነ ረሰውት እንጂ አሁን ነው፣ አሁን በዚህ ወር ነው የብሩኬ ልደት፣ ሀያ አንደኛ አመቱ ነው፣ ሀያ አንደኛ ሀያ ሁለተኛ ዓመቱ ብቻ ግን ከሁለት ነው፣ ወሀያ አንድ ወሀያ ሁለት ነው እና እሷም እንደዚያው በጣም ትንሽ ገናቸው ገና ትዳርጋ እንዲዘሉ ለመግባት ወይም ደግሞ በእርግጥ አፈቅርሻል። የእነሱ ፍቅር ሚዲያ ላይ መውጣት ያን ያክል ችግር ያመጣል ብዬ አላስብም። ግን ደግሞ እነሱ ምክንያት ይኖራቸዋል፣ ጊዜና ወቅት ይኖራቸዋል። እና ደግሞ ይሄንን ፕራንክ ሀይሚ ትላንት እናፈቅረው ያለው ያለችው እርግጠኛ ነኝ ብሩኬ ይሄንን ስትል ጸጥ የሚል አይመስለኝም። ግን እሳ ምን አድርገው ነው ተመካክረው ሊሆን ይችላል ብዬ ነው ማስበው፣ ምክንያቱም እዛ ጋር ስራ እየሰሩ ስለሆነ ስራ ስለሆነ፣ ተመካክረውም ሊሆን ይችላል ይህንን ነገር ያደረጉት፣ እንጂ እንደዚህ ያትዳፈራለች ብዬ አላስብም። ሀይሜን ብትሆን ለምን እነሱ ይተዋወቃሉ ሁለቱም። እንዱ ድብና አድርግ የምነግራችሁ የሆነ ፍቅራቸውን ሚዲያ ለማውጣት ይፋ ለማድረግ ወይም ደሞ ፈቅረሻለሁ የሚለው ቃል ለማውጣት የሆነ የራሳቸው እቅድ አላማ በውስጥ ተነጋግረው ያቀዱት እቅድ ይኖራል እንጂ ሀይምዬ እንደዛ አትልም። ያለ ምክንያት ግን ተነጋግረው ሊሆኑ ይችላል። ይሄን ነግሬ በቀደም ነግሬያቸው ሀይሚ ብሩኬን የሚጎዳ ነገር አታደርግም ወይ ተነጋግረው ነው የሚሆነው ብያቸዋለሁ። ስለዚህ አሁንም ቢሆን ለሁሉም ነገር ጊዜ ያለው ዝም ብሎ እቅድ አለው እነሱ በቅድ የሚሄዱ ልጆች ናቸው እና የቅድም ቤት የሰራሁት ቪዲዮ ደግሞ ሃይሚና ብሩኬ ሼር አድርገዋል ያልሽ ልጅ ማለት ነው እኔ ላግኘው አልቻልኩም እና አላቅም እንደዛ መስሎኝ ነው ማለት ተቆርጦን የተለቀቀልኝ ምናምን ነገር እነሱ ደግሞ ቅድሚያ መፖሰት አልነበረባቸውም ወይ የሚለው ውስጤ ስለተቀረጸቤ ነው፣ እንደዛ ብዬ የተናገርኩትና ያስከፋችሁ ይቅርታ።